ሰላም ሰላም ውድ ተመልካቾቻችን እንደምን እንደምን አላችሁልኝ። ዛሬም በአዲስ እንግዳ ከች ከተፍ ብለን ተመልሰን መጥተናል። እንግዲህ የዛሬው እንግዳችን ከጎኔ ይገኛል። እራስህን እስቲ ለተመልካቾች አስተዋውቅልን። እንኳን ደህና ቆያችሁኝ። ዩቲዩብ ተከታታዮች ማን ሰላም መጣችሁ። ዛሬ እንግዲህ አቤኔ ኔ ሊጠይቀኝ እንደዚህ ኦፊስ ድረስ መጥቷል። አሪፍ ቆይታ እንደሚኖረን ተስፋ እናደርጋለን። እግዚአብሔር ይመስገን ዮሴፌ ዛሬ እንግዲህ ስለእናንተ አንዳንድ ጉዳዮች ሰምተን ነበረ። በጣም ደስ የሚሉ ጉዳዮች ስፔሻሊ ዩኬ ላይ ለወገኖቻችን መፍትሄ የሚሆን ነገር ነው የሰማነው፣ ይኸው በድራይቪ ላይሰንሱ በቴስቱም ዙሪያ በላይፍ ኢን ዘ ዩኬ ቴስቱም ዙሪያ፣ በሁለቱም መንገዶች ጥሩ ነገሮች መልካም ነገሮችን ሰምቼ ነው እንግዲህ የመጣሁት፣ እና አድራሻችሁንም እንግዲህ በቀላሉ ነው ያገኘሁት። ምንም የሚከብድ ነገር የለውም። መሀል ሴንትር አለ ለንደን ውስጥ ካምደን ውስጥ ነው። እንግዲህ እስቲ ስለ አንዳንድ ነገሮች ይህን ድርጅት እንዲከፈትከው እንዴት አቋቋምከው የሚልሆን ነገር ለተመልካቾች እስኪ መልካም እንግዲህ ለማታቆኝ ወሴፍ እባላለሁ። በፊት ላይ ዩቲዩብ ላይ ቲክቶክ ላይ ምናምን ልታቆኝ ትችላላችሁ። አሁን ላይ ሞር ታይም የሰጥች ያለው ላይክ ፍሮም መንዴቱ ሰንዴ ማለት እችላለሁ። ስራ በመስራት ነው። ኦፊስ ላይ ስራ በመስራት ነው። አሁን እንግዲህ በዋናነት ሊጠይቀኝ የመጣው ከድራይቪንግ ቲዎሪው ጋር በተገናኘ ነው፣ ከምንሰጠው ኮርስ ጋር በተገናኘ እንግዲህ። ዩኬ ላይ ድርጅት መክፈት ከባድ ነው፣ ወይም ደግሞ አሜሪካ ስትሄድ ብዙ የተማረ ሰው ታገኛለህ፣ ደግሞ ብዙ ዶክተር፣ ብዙ ኢንጂነር፣ ብዙ ጠበቃ ታገኛለህ። ዩኬ ላይ ብዙ ጠበቃ የለም፣ ብዙ ዶክተሮች የለም፣ ብዙ ብቻ ፕሮፌሽናል ብለህ የምታስበው ደረጃ ላይ የደረሱ ኢትዮጵያውያን የሉ። ከምን አንጻር ነው ስትል እዚህ ወደዚህ ሀገር የሚመጣ ሰው የሚያየው ቀድሞት የመጣውን ሰው ነው። ቀድሞት የመጣው ሰው ኮንስትራክሽን እየሰራ ካገኘው ኮንስትራክሽን የሚሰራው ሰው፣ ዴሊቨሪ የሚሰራ ከሆነ ያንን ነው የሚከተለው። አሜሪካ ሀገር ስትሄድ ዶክተርን ነው የሚያየው፣ ኢንጂነርን ነው የሚያየው የሚያየው እና ሄዶ እንደነሱ መሆን ይፈልግና የእነሱን መንገድ ይከተላልና ብዙ ጊዜ የራስን ቢዝነስ መጀመር እንደዚህ አይነት ድርጅቶችን ማቋቋም ኢንግላንድ ላይ ሲታሰብ ትንሽ ከበድ ይላልና። ያንን ነገር እንግዲህ ለመስበር ነው እየሞከርን ነው ያለነው። እኔም እንዲሁም የስራ ባልደረቤ የሸፈቅን ኦፊስ ተከራይተን ያለንን ኳሊቲ ወይም ደግሞ ይሄ ጠንካራ ጎናችንን ወደ ማሳደግና ወደ ገንዘብ ወደ መቀየር ነው ይሄድ ነው ማለት ነው እና ይህንን ሀሳብ ይህንን የድራይቪንግ ቲዎሪ ኮርስ ማስተማሪያ ስንከፍት የመጀመሪያ መነሻ ፖይንታችን ምንድን ነው፣ ኢትዮጵያንና የኤርትራን ኮሚኒቲዎች የሚያስፈልጋቸው ነገር ምንድነው፣ የጎደላቸው የሚለውን ጥያቄ ይዘን ነው የተነሳ ነው። እና ምንድን ነው ብለን ስንጠይቅ ብዙ የጎደሉ ነገሮች አሉ። ትክክል። ሸፈቀም እንደ ራሱ ኳሊቲ እንደራሴ ኳሊቲ የሆነ ነገር ለምን አሻራ አናሳድርም? ወይም ደግሞ የሆነች ነገር ለምን ተጽዕኖ አልፈጥርም? የሆነች ነገር ለምን ሰፖርት አናረጋቸውም? በሚል እሱም ከዛሬ ስድስት ዓመት ጀምሮ የሰራው የነበረውን የአድሚን ስራ ፕሮፌሽናል አድርጎ ተምሮ ኳሊፋይድ ሆኖ የኢሚግሬሽን አድቫይዘር ኮርስ ወስዶ ቢሮ ከፍቶ መስራት ሲጀምር፣ የኔ ደግሞ ምንድነው ኳሊቲ ስል በትምህርት ላይ ይሄ ቲዩተርነት ተማሪዎችን ማስጠናት እንደዚህ እንደዚህ የኔ ጠንካራ ጎኔ ነው እና ለምን ያንን ከፋን አደርገውም በሚል የትምህርት ቤት ትምህርት ቤት ወደ መክፈት ነው ይህን ነው ማለት ነው እና የዚህ ትምህርት ቤት የመከፈቱ ዋና አላማ ኢትዮጵያና የኤርትራውያን ኮሚኒቲዎችን ማገዝ ሲሆን ብዙ ከሚያስፈልጓቸው ነገሮች መካከል አንድ ነገር ማገዝ ነው። ትክክል እና ድራይቪንግ ቲዮሪ ኮርስ እንሰጣለን። አለት ሲልም ደግሞ ላይፍን ዩኬ ኮርስ እናስተምራለን ማለት ነው። በጣም ደስ ይላል። ግን እኔ ላይክ ይሄ የድራይቪንግ ቲዎሪ ቴስቱ እውነት ለመናገር በጣም ከባዱ ነገር ነው እና ያው ላይፍን ዩኬም ቴስቱ በጣም ከባድ ነገር ነው እና አዎ፣ እናንተ ጋር ከዚህ በፊት መጥተው ይሄንን ነገር እንተን ብለው ተምረው ያለፉ ሰዎች ምናምን ሰምቻለሁ። ኦልሞስት እንግዲህ ኮርሱ የሁለት ቀን ነው የሚል ነገርም ሰምቻለሁ። ስለሱስ አንዳንድ ነገር በለን። ብዙዎችን ግር የሚያሰኘው ነገር ቢኖር እንዴት ሁለት ቀን ተምሬ መኪና ልነዳ ችላለውም። እንግዲህ ይሄንን ድርጅት ስንከፍት ሪሰርች አድርገናል ማንም ዋንም ሰው ዜሮ አንደርስታንዲንግ የለውም ስለመኪና። ነው ህፃናት እንዲሆኑ አትሊስት ዜብራ መሻገር ያውቃሉ ሬድ ሲሆን መቆም፣ ግሪን ሲሆን መሻገር እንዳለባቸው ያውቃሉ። አትሊስት ያንን እንደ ዋን ፐርሰንት እውቀት ወሰደው ስለ ድራይቪንግ። እና ብዙ ሰዎች ድራይቪንግን እንደ ትልቅ ተራራ ያስቡትና እንዴት ብዬ ነው ሁለት ፈተና ምሬ ያስባሉ። እንግዲህ ሌት ሰይ ከአንድ ከአስር አስተምሬ ፈተና ላይ ግባ ብለን ፈተና ላይ ኤክስፔክት የምታደርገው ፈተና ላይ ከአንድ እስከ አስር እንደሚመጣ ነው አይደለም። በድራይቪንግም አስራ አራት ቶፒኮች ነው ከቨር ማድረግ ያለብን ፈተናውን ለማለት አስዌላስ ጉድ ድራይቨር ለመሆን እኛ ደግሞ ያነዛን ቶፒኮች በሁለት ቀን ውስጥ ሰባት ሰባት እያደረግን ነው የምንሰጣቸው። ሌት ሴይ ከሰባቱ ምናልባት ሶስቱን እኮ ታውቀዋለህ። ትክክል ታውቀዋለህ፣ ግን ዴቨሎፕ ማድረግ ነው የሚያስፈልግህ። እኛ ጋር ስትመጣ ያንን የምታውቀውን ዴቨሎፕ ታደርግና በሱ ስር ደግሞ አንደርስታንዲንግ፣ ይሄን ለመለካት ጥያቄዎችን ትሰራለህ። የዓለምን ሬዲ አደርግሀል ለፈተናው። ትክክል ሬዲ አደርግሀል ማለት ነው እና ብዙዎች እንዴት ነው በሁለት ቀን ፈተና ላልፍ የምችለው ይላሉ፣ ግን እዚህ መጥተው የምናስተምረውን ካዩ በኋላ በቃ ይሄ ነው አዎ፣ ይሄ ነው የሚጠብቁት። ፈተና ላይ የሚያጋጥመን ይሄ ነው አዎ፣ ይሄ ነው ኦኬ። እንደዛ ከሆነማ አሁን ቡክ አድርጋለሁ ብለው ቲዮሪያቸውን ቡክ አድርገው ሰክሰስፉል የሆኑ ተማሪዎች አሉ። እና ሰዎች ግር ይላቸዋል። ለምሳሌ እንዴት ነው በአማርኛና በትግርኛ የምታስተምሩት ፈተናው በእንግሊዝኛ ሆኖ ሳለ ይላሉ፣ ይጠይቃሉ። ሞጁሉም ኮርሱም የተዘጋጀው በእንግሊዝኛ ነው፣ ግን ደግሞ ሀሳቦቹን ኤክስፕሌን የምናደርገው በእንግሊዝኛ ሳይሆን በአማርኛ በትግረኛ ነው፣ ወይም ደግሞ እንግሊዝኛ ለን ይፈልግ ካለ በእንግሊዝኛ። ምክንያቱም ሀሳቡን ካልተረዱት እንዴት ብለው ነው ሊያልፍት የሚችሉ? ስለዚህ ምልክቱን በእንግሊዘኛ እናስተምራችኋለን። ትንታኔውንና አንደርስታንዲንጉን ደግሞ አዎ በአፍ መፍቻ ቋንቋቸው እናስተምራቸዋለን። በትክክል በጣም አሪፍ። ያው የአብዛኛው ሰው ጥያቄ ስለሆነ ነው ይህንን የጠየቁ እና በሳምንት የምትሰጡት ጊዜ እንግዲህ፣ ሁለት ቀን ነው የምታስተምሩት ጊዜ የሚያላችሁ ሁለት ቀን ሆኖ የምታስተምሩት ሙሉ ቀን ነው። ሙሉ ቀን ነው። ፍሮም ናይን ቱ ፋይቭ ነው የምናስተምረው። ማካከል ላይ ብሬክ ይኖራል። ኮርስ ቻሌንጂንግ ነው ሁለት ቀን ስናደረገው ጀስት ይህንን ፈተና ለማለፍ ሁለት ቀን ብቻ አስፈላጊ በቂ ሆኖ ሳይሆን አስተውለው ከሆነ አብዛኛው ሰው ቢዚ ነው። እዚያገር ላይ እዚያገር ላይ በጣም ቢዚ ነው አደለም? ሁለት ቀን ለድራይቪንግ መስዋዕት ማድረግ ይቅርናል፣ አንድ ቀን መምጣት አይፈልግም። ለምን ካልከኝ ሰው አቴንሽኑ ኢንካም ላይ ነው ኦኬ፣ እንጂ ኢንቨስትመንት ላይ አንደርስታንዲንግ የለውም አይፈልግም። መኪና ቲዮሪ መጥቶ እዚህ ሲማር ገንዘቡን ስፔንድ እንዳደረገ ወይም ደግሞ እንዳወጣ እንደ ወጪ ያስበዋል እንጂ ያችን ገንዘብ በማውጣቱ ብዙ ነገር እንዳተረፈ አያስብምና ከሁለት ቀን በላይ ብትጠራው አይመጣም። ቤኔፊቱን ማንም ሰው እንትን አይለውም ማለት ነው፣ አያስተውለውም። ገንዘቡን ከማውጣቱ በተጨማሪ ያለውን ጥቅም አይረዳውም። ትክክል። ሦስት ቀን ብትለው አይፈልግም ማለት ነው፣ አይፈልግም። አይነውቢ ቢዚ ናቸው በተለያዩ ጉዳዮች። ስለዚህ እቺን ሁለት ቀን አጣብን ሙሉ ቀን መጥተው ተምረው አት ሊስት ሬዲ እንዲሆኑ ነው የእኛ ጥረት እና አድካሚ ነው ያሰለቻልን ግን ደግሞ ግዴታ መደረግ ስላለበት እናረግዋለን በሚገባ ያው እንግዲህ ያው በምችሉትን እያደረጋችሁ ነው ወደፊትም እንደምታደርጉ ጥርጥር የለኝም በመቀጠል ምን ያህል ተማሪዎች ላይ በቀን ውስጥ ታስተምራላችሁ በእነዚህ ሁለት ቀናቶች ውስጥ ምን ያህል ተማሪዎችን ማስተማር ትችላላችሁ ምን ያህል ስልክ ይደወልላችኋል ቢዚስ ምን ያህል ቢዚ ናችሁ የሚለውንም ነገር ለተመልካች ቢዚነታችን በእውነት ቃላት አይገልጸውም ቢዚነታችን በጣም ነው ስልክ የሚደወለው ቪቪ ለዚህ ፕሮግራም እንኳን እስክንዘጋጅ በቃ በጣም ብዙ ስልክ ነው የሚደወለው። ስልክ አንተም እንዳየኸው እያየኸው ነው። እኔም አዎ በጣም ኮምፕሌን ነው የሚደረግ። ትክክል እኛ ቪዲዮ ላይ ሎኬሽን ሜንሽን ስናደርግ ሰው በዛ ሎኬሽን እየገባ የቢልዲንጉን ሪሴፕሽኖች ይደውላል። እስከ አስር ስልክ ይደወልልኛል ትለኛለች ሪሴፕሽኑ። ቅድም እናየሆነ ብዝነታችን በጣም ሀይ ነው። ለምን ካልከኝ እውነትም ኢትዮጵያና ኤርትራውያን የሚያስፈልጋቸው ነገር ይሄ ስለሆነ ነው። ትክክል ደግሞ እንደ ቢዝነስ ብቻ ሳይሆን እንደ ኮሚኒቲ ሰርቪስን ስለሆነ ሰው የሚያደርገው ይፈልገዋል። ትክክል በጣም ስልክ እናስተናግዳለን። አሁንም ግን በሳምንት ከ10 እስከ 12 ተማሪዎች ብቻ ነው የምናስተምረው። አሁን ላይ ባለው ፌስ ቱ ፌስ ትሬኒንግ ነው የምንሰጠው። እዚህ ነው እዚህ ቢውልዲንግ ላይ ነው ሚቲንግ ሮማችን ፌስ ቱ ፌስ ሰርቪስ እንሰጣለን። አሁን ደግሞ ወደ ኦንላይን የሚሄድና ኦንላይን ላይ መማር የሚፈልጉ ላይክ ስፔሻል ኒድ ያላቸው ስፔሻል ኒዲ የሆነ ልጆች ያሏቸው አሉ። ከለንደን ደግሞ ወጣ ብለው ሌሎች ከተሞች ላይ ያሉ አሉ፣ በተለያየ ምክንያት መምጣት የማይችሉ ልጆች ያሏቸው እና እነሱ ሳትስፋይ ለማድረግ ኦንላይን ላይም እንጀምራለን በቅርቡ። አለፍ ሲልም ደግሞ ትግረኛ ብቻ የሚናገሩ ክላይንቶች አሉ። እነሱም ደግሞ ፌስ ቱ ፌስ መታችሁ ተማሩ ማለት ትንሽ ቻሌንጅ ያረጓል ይከብዳል አብዛኛው ሰው አማርኛ ተናጋሪ የሆነው አንድ ሁለት ብቻ ትግረኛ ተናጋሪ ሲሆን ኋላ ስለማድረግ ስለሚከብድ እነሱን ብቻ ለእነሱ ብቻ የሚሰጥ ሰርቪስ ደግሞ ትግረኛ ብቻ ያፍ መፍቻ ቋንቋቸው የሆኑ ሰዎችን ለብቻ ክላስ ሰጥቶ በትግረኛ ብቻ ምክንያቱም አስተማሪዎቻችን ትግረኛ በአማርኛ ማውራት ይችላሉ ይችላሉ ላስሞ ኳሊፋይድ ናቸው በትግረኛ ኮርሱ እንዲሰጥ ብቻውን በትግረኛ ብቻ እንዲሰጥ ማድረግ እየጀመረን ነው እና ከነሱ የሚጠበቀው እንግዲህ ኮንታክት ዲቴላችን ይኖራል ብዬ አስባለው። በሚገባ መታችሁ መመዝገብ ነው ማለት ነው። አድሬሳቸውና ኮንታክት ዲቴላቸውን ዲስክሪፕሽኑ ስር አስቀምጠላችኋለሁ። ሁላችሁም እንግዲህ የምትፈልጉትን አገልግሎት መታችሁ እንደምታገኙ ምንም ጥርጥር የለኝም። ምክንያቱም ያው የሚያየዋቸው ነገሮች ስለሆኑ ነው፣ ግዴታ ነው እንግዲህ አትጠራጠሩ። ወስጄ ማለፌም ደግሞ እንደምመሰክር ሀንድረድ ፐርሰንት ሹር የዴሊቨሪ ኤክስፔሪያንስ አላቸው። ዴሊቨሪ ስትሰራ ባትፈልገው በግድም ቢሆን ሮድ ሳይኖች ሳይን ታጠናለህ ትማራቸዋለህ፣ የመንገድ ላይ ህጎችን አብረህ ከመኪና ጋር ኤክስፔሪያንስ ታደርጋቸዋለህ እና ድራይቪንግን ለማለፍ በጣም እንዲያውም ቀላሉ የሚሆነው የዲሊቨሪ ባክግራውንድ። ትክክል ትክክል። በሚገባ እንዴ፣ በሚገባ በመቀጠል ዮሴፌ ልጠይቅህ የምፈልገው አንድ ነገር እንዳልከው አሁን በቀን ውስጥ አስር እና አስራ ሁለት ተማሪዎች ከሆነ እንትን የምትለው በዛው ልክ ደግሞ ብዙ ተማሪዎችን ቡክ ማድረግ ይፈልጋሉ እና ይህንን ነገር ከዚህ አኳያ ታይም እንደሌለ ካለመኖሩ አኳያ እንዴት አንድ ላይ ታስኬዱታላችሁ? ምንስ ነው የምታደርጉት ለእንደዚህ መፍትሄው? አሁን ድርጅታችን እያደገ የሚሄድ ድርጅት ነው ዛሬ በድራይቪንግ ይጀመር እንጂ ሁለተኛ ኮርስ ይሰጣል ላይፍ እንደ ዩኬ ማለፍ ለከበዳቸው በጊዜ እጥረት ምክንያት ማንበብ ለከበዳቸው በሁለት ቀን በሶስት ቀን ውስጥ እኛ ጋር መጥተው ታሪክን ተምረው ጥያቄዎችን ሰርተው ሬዲ የሚሆኑበትን መንገድ ያመቻችን እያደገ ነው የሚሄደው ቀጣይ ወደ ሴስ ሴስ ካርድ ያልፋል ኮንስትራክሽን ሌሎች ደግሞ የምንላቸው የሚባሉት ይሄ ማርሻል አሉ ማርሻል ትራፊክ ማርሻሎች ምናምን ኮርሶችን በጣም ሴኩሪቲ ኮርሶችን እነዚህ እነዚህ እንጀምራለን። መምህራኖቹን እየጠበቅን ነው ያለ ነው እና እያደገ የሚሄድ ድርጅት ነው። በየቀኑ ስልኮች ይደወላሉ፣ ግን ማድረግ የምንችለውን ማድረግ የምንችለውን ብቻ ነው። ምክንያቱም ከእዘን ሴፍቲ አንፃር ከአስር በላይ ተማሪዎችን መቀበል አንችልም። ከህግም አንፃር ተማሪዎች በላይ ስለዚህ በየሳምንቱ አስር ከያዝን የተረፉትን ለሚቀጥለው ሳምንት፣ ከዛ በኋላ እንደዛው እያለን ነው የምንለው። ለምሳሌ ለዚኛው ሳምንት ቡካር ሚገርም የሚቀጥለው ራሱ ፉል የሚሆንበት ጊዜ ታይማለህ ነው ሰው ሳትስፋይ የሆነ ሰው። ታዲያ አሁን እንግዲህ ቀድሞው ቡክ ለማድረግ ለሚፈልጉ በምን ማግኘት ይችላሉ? የሚለውን ነገር ላይክ ለምሳሌ አንዳንድ ሰው ከለንደኑ ውጭም ሊሆን ይችላል፣ ሕፃናቶችን ይዞ ምናምን በአካል መገኘት ለማይችሉስ ምንድን ነው የምታደርጉት? በአካል ለመገኘት ለማይችሉ ሰዎች ኦንላይን ላይክ ኦንላይን ኮርሶች አሉ፣ እንደዛ እንደሚወስዱት እኛም በዙ ሚቲንግ አዘጋጅተን ወር በሌላ ወይ አዘጋጅተን ኦንላይን አብረው እየተሳተፉ ብንችል ካሜራውን ሳያጠፉት እዛው እየተከታተሉ ወይም ደግሞ አቴንዳንሳቸውን እያየን መሳተፍ ይኖርባቸዋል። ካሜራ ስታጠፋ አቴንሽን ሌላ ወጣው ይሰረቃል። ካሜራ ብተን እንትማርበት ወይ እያመቻቸን ነው። አለፍ ሲሉም ደግሞ ወደዚህ መምጣት ለማይችሉ ደግሞ አትሊስት ማደሪያ ፈልገው የአንድ ቀን ኮርስ የሁለት ቀን ስለሆነ ቅዳሜ ማታ ብቻ ማደሪያ ፈልገው መጥተው በአካል ቢማሩት አድቫይዝ እናደርጋለን። ትክክል። በጣም እናመሰግናለን ዩሴፍ ስለሰጠህን መረጃ እግዚአብሔር ያክብርልን። እንግዲህ ያው እንደሰማችሁት ነው የሁለት ቀን ኩርስ ነው እንግዲህ ምን ትጠብቃላችሁ? በምትግባቡበት ቋንቋ በፈልጋችሁት አይነት በምትረዱት ቋንቋ ተተርጉሙ ይቀርብላችኋል። ፈተናውን አብረዋችሁ ይሰራሉ። እንደ ተረዱት ከሆነ ልምምድ አለው፣ ጥናት አለው፣ ሮድ ሳይኖችን ታውቃላችሁ፣ ታቃላችሁ በሁለት ቀን ኩርስ ብቻ ሶ ። ስለዚህ ምን ትጠብቃላችሁ? ካሁኑ ቡክ ማድረጋችሁን አተርሱ አዘግዩ እንላለን። ዮሴፍ የእግዚአብሔር አክብርልኝ። ቴንክዩ በጣም ስለተገኘ መልእክትህን። እንግዲህ ቡክ ማድረግ ለሚፈልጉ በዋትሳፕ ላይ ቴክስት ቢያስቀምጡልን በኦርደራቸው መሰረት ለማስተናገድ እንችላለን። አንዳንድ ሰው ዋትሳፕ ላይ ስልክ አዳርጎ መደወል የሚከብደው ሰው፣ ትዕግስቱ የሌለው ሰው በቀጥታ ይደውልበል። እንደዛ ሲሆን ላታገኙ ትችላላችሁ። ስለዚህ በዋትሳፕ ብቻ ኮንታክት ቢያደርጉን ለእኛ አሪፍ ነው። ሌላው አድቫይዝ የማደርጋቸው ነገር ምንድን ነው? ድራይቪንግን እንደ ቀላል ነገር የሚያዩት ሰዎች አሉ። እንደ ቀላል ነገር ማለት በትርፍ ሰዓት ብቻ እንደሚደረግ፣ ትርፍ ሰዓት ሲኖር ብቻ ፕራክቲስ ማድረግ ወይም ደግሞ ድራይቪንግን መማር እንደ ገንዘብ ማባከኛ የሚያስቡ ሰዎች አሉ። እዚህ አገር ሪሰርች ስንሰራ ታርጌታቸው አንደኛ አስታይልም ከሆኑ ምስል ወረቀት ማግኘት ነው ሁለተኛ ቤት ማግኘት፣ ሶስተኛ መንጃ ፈቃድ ማውጣት ነው። እና ይህንን ግባቸውን ግን ከዳር ለማድረስ የሚቸግራቸው ብዙ ነገር አለ አለናል ያንን ነገር ለማቅረብ የሚጠሩ ብዬ እመክራለሁ። አትሊስት ሁለት ቀን አቴንሽን ቢሰጡ ያልፉታል። እና በድርጅታችን ይተማመኑ። እንግዲህ እነሸፈቀን ዮሴፍ ዋን ስቴት ቱ ሰክሰስ ዋን ስቴፕ ቱ ሰክሰሶች፣ እንግዲህ ሁላችሁንም የድራይቪንግ ላይሰንስ ባለቤት እንዳርጋችሁ መኪና በመኪና አድርጉት እያሉ ይገኛሉ። ሶ ምንም አጠብቁ። እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ወንድማችን ዮሴፍ አክብሩን ስለተገኘ እዚህ ድረስ ይህንን የመሰለ መረጃ ስለሰጠን በጣም እናመሰግናለን። አይሆፕ ደግሞ በራስ ዩቲዩብ መልሰ መተህም እንደዚህ ኦንላይን ላይ ኩርሶች እንደምሰጥልን ተስፋ እናደርጋለን። በተመልካች ስም እግዚአብሔር አክብርልን ዮ ሴፍ ስለቀረጽከን በጣም አመሰግናለሁ። መልካም ቀን ይኔ